በወንጌላዊ ፊልጶስ ቤት ተሰባስበዋል። በድንገት አንድ ሰው ወደ እነርሱ ቀርቦ ከመካከላቸው የአንዱን መታጠቂያ አንስቶ እጅና እግሩን አስሮ እንዲህ በማለት ተናገረ። እንዲሁ መንፈስ ቅዱስ ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እንደዚህ ያስሩታል፣ በአሕዛብ እጅ አሳልፈው ይሰጡታል ይላል ብሎ ተናገረ። ይህ ሰው በሚያስገርም ሁኔታ የሚናገረው ትንቢት ካፉ ጠብ የማይለው የነቢዩ የአጋቦስ ትንቢት ነበረ። ታዲያ ይህን የሰሙ ባለመታጠቂያውን ወደ ኢየሩሳሌም እንዳይሄድ አጥብቀው ለመኑት። ባለመታጠቂያው ግን እያለቀሳችሁ ልቤን እየሰብራችሁ ማድረጋችሁ ነው እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም መሞት እንኳን ተሰናድቻለሁ እንጂ እስራት ብቻ አይደለም በማለት ተናግሮ ቁርጠኝነቱን አሳወቀ። ይህ የጳውሎስ ዓለም ነው። ለጳውሎስ እስር ቤት ወንጌልን የሚያስፋፋበት መድረክ ነው። ዘጻትን አንብባችሁ ሙሴን በታላቅ ኃይልና በታላቅ ክብር እንዳገለገለ ታደንቁታላችሁ። ነገሥት መጽሐፍን አንብባችሁ ኤልያስን ታደንቃላችሁ። እንዲሁም ደግሞ በሕይወታችሁ የብዙ ጀግኖችን ታሪኮች አንብባችሁና ሰምታችሁ ይሆናል። ይህ ግን የጳውሎስ ዓለም ነው። የጀግኖች ሁሉ ጀግና የሆነው ሞትን ፊት ለፊት የሚጋጠመው ፍርሃትን ፍርሃትን የሚያስፈራራው የፍርሃት ምንጭ የሆኑ አጋንቶች ጨርቆ አጠገባቸው ሲደርስ ጩኸው የሚለቁበት ይህ የጳውሎስ ሕይወት። ሰላም ውድ የቃሉ ይናገራል የቶቻን ቤተሰቦች ሰዎች የጌታ ጸጋና ሰላም ይብዛላችሁ። የጳውሎስ የሕይወት ታሪክ ክፍል ሁለት። ቪዲዮውን ላይክ በማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ እንድትጀምሩ በጌታ ፍቅር አሳስባለሁ። በክፍል አንድ የጳውሎስን የትውልድ ስፍራና የስሙን ትርጉም የተመለከትን ሲሆን ዛሬ ደግሞ በዚህ ክፍል የጳውሎስን ሮማዊ ዜግነት እንመለከታለን። የጳውሎስ ቅድመ አያቶች ከተበተኑት አይሁዶች ጋር የተበተኑ ሳይሆኑ አይቀሩም። የጳውሎስ አባት የሮማዊ ዜግነት ነበረው። ሆኖም ይህን ዜግነት እንዴት እንዳገኘው አይታወቅም። የሮም መንግስት የተዘገዙትን ሰዎች የበለጠ ታማኝ እንዲሆኑ የሚያደርገው የሮማዊ ዜግነትን በመስጠት ነበረ። ይህ የሮማዊ ዜግነት በብዛት የሚሰጣቸው በሮም ውትድርና ክፍል አገልግለው የአገልግሎት ጊዜያቸውን ለፈጸሙት ነበረ። ጳውሎስ የሮማዊ ዜግነቱን ያገኘው ከአባቱ በመውረስ ነበረ። የጳውሎስ አባት የሮማዊ ዜግነታቸውን ያገኙት በውትድርና አገልግሎት እንደነበረ ይገምታሉ። ጳውሎስ በሮማዊ ዜግነት ምክንያት የሮም ግዛት በሆኑ አገሮች ሁሉ ዜጋ ነበር። ይህም አንዳንድ ጊዜ ሊፈጸምበት ከመሄድ ታቀደው ሕገ ወጥ ድርጊቶች ይከላከለት ነበረ። የሐዋርያት ሥራ ምዕራፍ 16 ቁጥር 37 እስከ 39 እንዲሁም ምዕራፍ 22 ቁጥር 29። ጳውሎስ በቤተ ክርስቲያን የመሠረተባቸው ብዙዎች ቦታዎች በሮማውያን ቀኝ ግዛት ስር ነበሩ። ለምሳሌ የፒስድያዋን አንጾኪያ፣ ፊልጵዎስ እና ቆሮንጦስ ጳውሎስ የሮማዊነት የሮማውያንን ህግና ባህል ማወቁ ወንጌልን ለሮማውያን ለማቅረብ ጠቅሞታል። ለምሳሌ ስለ ጉድ ፊቻ ልጆችና ስለ ወራሽ ልጆች በማስመልከት በሮማውያን ባህል ውስጥ ያሉትን ማብራሪያዎች ይጠቀማል። ጳውሎስ የላቲን ቋንቋውን ሳይናገር አይቀርም። የሮማዊ ዜግነቱን እውቀቱን በነገስታትና በአስተዳዳሪዎች ፊት እንዲያቀርብ ከማስቻሉም በላይ የወንጌል ምስክርነትን በድፍረት እንዲናገር፣ እነርሱም በአክብሮት እንዲያዳምጡት አድርጎታል። በባህሉ መሰረት የሮማዊ ዜግነቱ ጳውሎስን በመስቀል ላይ ከመሞት አትርፎታል። ከዚህም የተነሳ ጳውሎስ በሰይፍ ተሰይፎ እንዲሞት ተደርጓል። ጳውሎስ ምንም እንኳን በመስቀል ላይ ተሰቅሎ መሞት ቢፈልግም ነገር ግን በእስር ቤት ውስጥ በሰይፍ ተሰይፎ እንዲሞት የሮማዊ ዜግነቱ ትልቅ ድርሻን ተወጧል። ጳውሎስ ሚስት አግብቶ ነበርን? ጳውሎስ ሚስት ያላገ መግባቱን በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይ በግልጽ አመልክቷል። ይሁን እንጂ ጳውሎስ በአይሁድ ሕብረተሰብ ውስጥ ትልቅ ሹመትና ስልጣን የነበረው ሰው ነበረ። ፊልጵሶስ ምዕራፍ 3 ቁጥር 5፣ እንደዚሁም ገላትያ ምዕራፍ 1 ቁጥር 14፣ እንዲሁም የሐዋርያት ሥራ ምዕራፍ 7 ቁጥር 58፣ እንደዚሁም ደግሞ ሐዋርያት ሥራ ምዕራፍ 9 ቁጥር 1 ላይ ለአይሁድ አስተዳዳሪዎች ሸንጎ አባል ለመሆን ትዳር መያዝ አንዱ መመዘኛ ስለነበረ ጳውሎስ ሚስት ካላገባ የሸንጎ አባል አልነበረም ማለት ነው። ምናልባትም ጳውሎስ ሚስት የመተችበት ሆኖ ወደ ቆሮንቶስ መልእክቱን በጻፈ ጊዜ ደግሞ ያላገባ ሊሆን ይችላል። ይሁን እንጂ የሸንጎ አባል ለመሆኑም ፍጹም የሆነ ማረጋገጫ የለንም። የሳውል መለወጥና ከሳውል ወደ ጳውሎስነት መቀየር ከእብራውያን እብራዊ የሆነው ሳውል ክርስቲያኖችን ባሳደደ ጊዜ የአይሁድ እምነት ከስተት ትምህርት መከላከሉ ይመስለው ነበረ። ጳውሎስ ይህን ያደረገው በቅናትና በቅን መንፈስ ተመርቶ ቢሆንም በስተት መንገድ ላይ ነበረ። ሳውል የተለወጠው ከሞት የተነሳውን ክርስቶስን በመለኮታዊ መገለጥ በማየት ነበረ። ይህን መገለጥ ከክርስቶስ ትንሣኤ በኋላ የተደረገ የመጨረሻው መገለጥ ብሎታል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 ላይ። ይህን ከሞት የተነሳው የክርስቶስ መገለጥ ለሳውል የታየው በደማስቆ መንገድ ላይ በታላቅ ድምፅና በታላቅ ብርሃን ውስጥ ነበረ። የሐዋርያት ሥራ ምዕራፍ 9 ቁጥር 3 እስከ 7። ከሳውል ጋር የነበሩት አጃቢዎቹ አዩ፣ ድምፁንም ሰሙ። ሳውልም ዓይኑ ታወረ። ለሳውል ብቻ የመጣው ይህ ከሞት የተነሳው የክርስቶስ ድንገተኛ መገለጥ የወንጌል መልእክት ትክክለኛ መሆኑን አሳምነው። በለውጡ ጊዜ ሳውል በጣም አስፈላጊ በሆኑ ሶስት ነገሮች ላይ ሊረታ ቻለ። አንደኛ ቅናቱ ከኢየሩሳሌም ያገኘው የስልጣን ደብዳቤና የእግዚአብሔር ፈቃድ እየፈጸምኩ ነው ብሎ በማሰቡ በእግዚአብሔር ፊት ስህተት መሆኑን ተገነዘበ። ሮሜ ምዕራፍ 9 ቁጥር 4 እስከ 5 እንደዚሁም ደግሞ ምዕራፍ 10 ቁጥር 4 ከቁጥር ሁለት እስከ አራት አንደኛ ጢሞቴዎስ አንድ ከ13 እስከ 14። ሁለተኛ እርሱ የሚያሳድደው ኢየሱስ በሕይወት መኖሩንና እስራኤላውያን ከሚያመልኩት ከእግዚአብሔር አብ ጋር በአንድነት መሆኑን ተገነዘበ። ክርስቶስ በመስቀል ላይ መሞት ለሰው ልጆች ኃጢአት እግዚአብሔር የሰጠው ችሮታ መሆኑን የትንቢት ፍጻሜ መሆኑን በመረዳቱ ከክርስቲያኖች ጋር በአሳብ ለመስማማት ተገደደ አንደኛ ቆሮንጦስ ምዕራፍ 15 ከቁጥር 3 አራት ሶስተኛ እግዚአብሔር ለአሕዛብ ሐዋርያ እንዲሆን እንደመረጠውና አይሁዶችም ከአሕዛብ ጋር በአንድነት የክርስቶስ አካል እንደሚሆኑ በግልጽ ተረዳ ሮሜ ምዕራፍ 11 ከቁጥር 13 እስከ 14 ሮሜ ምዕራፍ 15 ከቁጥር 15 እስከ 16 ገላትያ ምዕራፍ 1 ከቁጥር 11 እስከ 16 ገላትያ ምዕራፍ 2 ከቁጥር 7 እስከ 8 ኤፌሶ ምዕራፍ 3 ከቁጥር 1 እስከ 9 የሐዋርያት ስራ 9 ከ10 እስከ 15 የሐዋርያት ስራ 9 ቁጥር 15 የሐዋርያት ሥራ 22 ቁጥር 2። በኋላም በደማስቆ ሐናንያ በጌታ ተመርቶ የሳውል ዓይን እንዲበራ አደረገ። ሳውልም በጌታ የተሰጠውን አዲሱን ትእዛዝ ተቀበለ። ለአሕዛብ የጌታ መልእክተኛ ሆነ፣ መንፈስ ቅዱስን ተቀበለ፣ ተጠመቀ። አስቀድመን እንዳየነው የኢየሱስ ክርስቶስ ውልደትና የጳውሎስ የውልደት ጊዜ ቅርብ ስለነበረ ጳውሎስ ኢየሱስን በሥጋ ያውቀዋል፣ አያውቀውም የሚሉ አንዳንድ ጥያቄዎች ይነሳሉ። ጳውሎስ እና ኢየሱስ እድሜያቸው ተመሳሳይ ነበረ። ኢየሱስ ወደ ኢየሩሳሌምና ወደ ይሁዳ ሲመላለስ ምናልባትም ጳውሎስ በኢየሩሳሌም የገማሊያ ተማሪ ነበረ። በዚህ ጊዜ ጳውሎስ ኢየሱስን ያየውና ሲያስተምርም ያዳምጠው ይመስላል። ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ ስድስት ላይ ያለውን ክፍል በመጥቀስ አንዳንድ የመጽሐፍ ቅዱስ ተመራማሪዎች ኢየሱስ ክርስቶስን ጳውሎስ በስጋው እንደሚያውቀው ይገምታሉ። ይህንንም ሊሉበት የቻሉበት ምክንያት ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቀውም፣ ክርስቶስን በስጋ እንደሆነ ያወቅን ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም በማለት የተናገረውን ክፍል በመያዝ ነው። ይሁን እንጂ ጳውሎስን ስለ ክርስቶስና ስለ ወንጌል የነበረውን የተሳተ አመለካከት እንዲለውጥ ያደረገው በደማስቆ መንገድ ላይ ከሞት የተነሳውን ክርስቶስን ማየቱ ነበረ። የጳውሎስ የመጀመሪያ አገልግሎት። ጳውሎስ አገልግሎትን ወዲያውኑ በደማስቆ ጀመረ። በዚያን ጊዜ ለሶስት ዓመት ወደ አረብ ሀገር ሄዶ ነበረ። ገላትያ ምራፍ 1 ቁጥር 17 18 ምናልባትም ይህን ጉዞ ያደረገው ደማስቆን ሳይለቅ በፊት የሐዋርያት ሥራ ምራፍ 9 ቁጥር 23 እስከ 25 ማለት ወደ ሙኩራቦች እየሄደ ከመሰከረ በኋላ ሳይሆን አይቀርም የሐዋርያት ሥራ ምራፍ 9 ቁጥር 20 እስከ 22 ምናልባትም ይሁን ጉዞ ያደረገበት ምክንያት የነበረውን አስተሳሰብ በክርስቶስ ካገኘው አዲስ ብርሃን ጋር ለማስተካከል ጊዜ ስላስፈለገው ይሆናል። የደማስቆ ደቡባዊ ምስራቅ ክፍል አርስጥሮስዎስ በሚባል ንጉሥ ሥር የሚተዳደርና ናባትያን በመባል የሚታወቁ የአረብ ነገዶች ይኖሩ የነበሩበት ስፍራ ነበረ። ሁለተኛ ቆሮንቶስ 11:32-33 ጳውሎስ የሄደው ከደማስቆ ብዙ ወደማይርቀው ርቀው ወደ ሶሪያ ምድረ በዳ አካባቢ ነበር። ወደዚህ ምድረ በዳ መሄድ ያስፈለገበት ምክንያት ኢየሱስን እንደ መሲህ አድርጎ የተቀበለው እምነቱ በደማስቆ ካሉት አይሁዳውያኖች፣ ጓደኞቹና አብሮት ከሚሰሩ ሰዎች ጋር ብዙ ቅራኔዎችን ፈጠረበት። ምክንያቱም እነሱ ለአይሁድ ሕግ ይቀኑ ስለነበረ ነው። በዚህ ምክንያት ለራሱ ደህንነት ከተማዋን ለቅቆ ለመውጣት ስለ አስፈለገ ነው። የሐዋርያ ስራ ምዕራፍ 9 ቁጥር 23 እስከ 25 እንደዚሁም ደግሞ አዲስ ያገኘውንና ክርስቶስ ኢየሱስን ትምህርቶቹን መገለጡን ለመቀበል ለራሱና ለክርስቶስ ኢየሱስ ጊዜ መስጠት ስላስፈለገው ነበረ። በኢየሩሳሌም ያሉ የኢየሱስ ደቀ መዛሙርትም ደግሞ ጳውሎስን አላመኑትም። ክርስቲያኖችን ለማሳደድ እንደ እንዲያመቻቸው የሚያታልላቸው መሰላቸው። ቢሆንም በርናባስ ከጳውሎስ ጋር ጓደኛ በመሆን ጳውሎስ መለወጡን ለደቀ መዛሙርቱ በማስረዳት እንዲቀበሉት አሳመናቸው። በርናባስ ለጳውሎስ ይህን በማድረጉ ትልቅ ሚና ተጫውቶለታል። የሐዋርያት ሥራ ምዕራፍ 9 ከቁጥር 26-27። የጳውሎስ ስብከት በተለይም ከግሪክ በመጡት አይሁዳውያን ዘንድ የማሳመን ኃይል ስለነበረው ብዙዎች አመኑበት። ሌሎችም አይሁዶች ጳውሎስን ለመግደል ዝተው ስለነበር በኢየሩሳሌም የነበሩት ደቀ መዛሙት ወደ ተወለደበት ከተማ ወደ ጠርሴስ ላኩት። የሐዋርያት ሥራ ምዕራፍ 9 ከቁጥር 28-30። የጌታ ጸጋና ሰላም ከእያንዳንዳችሁ ጋር ይሁን። ክፍል ሶስት ይቀጥላል።